ዛሬ እንግዲህ ያው እንደሚታወቀው ግንቦት ልደታ ነው። ልደታ እንግዲህ ዛሬ ቤተክርስቲያኑ አካባቢ ላይ ተገኝተን አንዳንድ ነገሮችን ለመታዘብ ሞክረናል። በጣም ህዝቡ በሰፊው ነቅሶ ነው የወጣው። እንግዲህ ከማታ ጀምሮ ከሌሊት ጀምሮ የተለያዩ መዝሙሮችን በመዘመር ውዳሴዎችን በማወደስ ምስጋናዎችን በማመስገን በዓሉን ለየት ባለ ሁኔታ እንደዚህ በአዲስ አበባ ለልደታ ቤተክርስቲያን አካባቢ ተገኝተን ይኸው እንግዲህ ምስሉን እንደምትመለከቱት በጣም በደማቅ ሁኔታ በአሪፍ ሁኔታ ተከብሯል ማለት ነው። ዛሬ ትልቅ በዓል ነው እንግዲህ የዓመትም እንደመሆኑ መጠን በጣም ህዝቡ በነቂስ ነው ወጥቶ ከየትኛውም ደብር በመሰባሰብ ልደታ ቤተክርስቲያን አካባቢ እንግዲህ አጨናንቆታል ዛሬ ህዝቡ ምእመኑ በጣም እንግዲህ በነቂስ ነው ወጥቶ ከዚህ በፊትም አምናካቻ ምናምን ሌላም አመታት ላይ ሲከበር እንደነበረው በጣም ህዝቡ በሰፊው ነው ወጥቶ በዓሉን በደማቅ ሁኔታ ነው የሚያከብረው። ከዛ በኋላ በየአካባቢው ላይ ደግሞ ባሉ ቦታዎች ላይ በመሰባሰብ አብሮ በመብላት በመጫወት እንደዚሁም በመነጋገር ሃይማኖታዊ ትውፊቶችን በማውራት የኦርቶዶክስ እምነት ተከታዮች በሙሉ የዛሬውን ቀን በመላው ዓለም በመላው ሀገሪቱ ያከብሩታል። እኛ ግን ያው እዚህ ልደታ ማርያም አካባቢ ያለውን ነገር በተወሰነ መልኩ ልናሳያችሁ ልናስጎብኛችሁ ነው የወደድነው። እምነት ሰሜኑ አካል ሁነኝ እንደወደዳችሁ ተስፋ እናደረጋለን። እዚህ በነበርን ያሰኛል። በጣም ሞቅ ያለ ፕሮግራም ነው እንግዲህ እንደምታዩት ሙሉ ምዕመኑ